ፈለገ ግን አልቻለም። ድና ካቀረቀረችበት ከነቃች ቆየች ጌዲዮንን ስታዩ አዳም የነገራትን የጌዲዮንን አቋም ስታይና የጻፈውን ጌዲዮን የላከው ጽሑፍ ስታስታውስ ደርቃ ቀረች። አደራ ክፍል ስምንት ይህን ብዬ ነበረ። ዛሬም እንደሚከተለው ክፍል ዘጠኝን አስቀጥለዋ እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብረት ጠይቃለሁ። ክብራና ክብራት የዚህ ቻና አድማጭ ተመልካቾች፣ እንዲሁም በዓለም ዙሪያ ለምትገኘው ሰው ዘር በሙሉ ሰላማችሁ ይብዛል እያልኩኝ ዛሬም እንደተለመደው በተለመደው ፕሮግራማችን ተገናኝተናል። ይህን ቪዲዮ ስትጀምሩት በሸር በላይክ እንዲሁም ሀሳብ አስተያየታችሁን በኮሜንት የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ የዘወትር ቪዲዮ ጊዜ ይሆናል እያልኩ በአክብሮት እጠይቃለሁ። ዋካችሁ ቪዲዮውን ስጀምሩት በሸር በላይክ አበረታሱኝ። ወደ ታሪኩ አመራለሁ። አብራችሁ ይቆዩ። ዲና መቶ ፐርሰንት ያ ሰው ጌዲዮን ነው አለች። አዎ እሱ ነው። አዎ ያረመኔ ነው። ይ ፈጣሪ አለ ምን አባቱ ይመስላል? ወይ ያምር ወይ አፍር አለች። በጥላቻና በአስቀያሚ እንዲሁም በዘግናኛ ስቴት እያየችው ነው። ጌዲዮን ዲናን አያትና አሁንም መብረቅ አስናቂውን ድምፁን ለቀቀው። ያቺ ሴት ምንድን ነው በፍቅር አይን የምታይኝ? በእርግጠኝነት ስለኔ ጥሩነት ነግረሃት ነው አይደል? አለው አዳምም የፊት ሳቁን እየሳቀ አዎ ልክ ልክ፣ ስለ አንተ ጥሩነት ያልተወራ ስለማን ይወራል? አሁን ትሄዳለህ ወይስ ብሎ ሳይጨርስ ጌዲዮን ወደፊት እየቀረበ ወይስ ምን አለው። ያ ሰው ፊት የማይቀርበውን ፉንጋ ፊቱን ወደ አዳም እያስጠጋ፣ አዳምም ድፍረትና ወኔ በሞላበት አነጋገር ደረቱን ገልበጥ ነፋ፣ አገጩን ቀና፣ አይኑን ፈጠጥ አድርጎ በተራው ወደ ጊዮን ፊት ተጠጋና ትሄዳለህ ወይስ ከነቡችሎች ቱሪና ፋህን ታወራለህ? አለው። ጌዲዮን ንድድ አለ። በዚህ አይነት ንቀትና ድፍረት ቀና ብሎ አይቶት አያውቅም! ከጌዲዮን ከኋላው የቆሙ ሁለት ወንዶች የጌዲዮንንና የአዳምን ንትርክ ይሰማሉ። ጌዲዮን ከተለያዩ ወለዳቸው እሱን መሳይ አንድ አይነትና አንድ ናቸው። የቆሙት ልጆች የጌዲዮን ልጅ እንደሆኑ መልካቸው ያሳብቃል እዛም ነው ያልገደላቸው እራሱን ስለሚመስሉ። ጌዲዮን አዳምን በብሽቀት ስሜት እያየው አሁን ሲኦልን ላሳይክ ነው የመጣሁት። ድምፅ አልባ መሳሪያውን ይዞ በል አሳልፈኝ፣ እስቲ ያችን እንደ ነብስክ የምታያትን ሴት ልጠይቃት ብሎ ገፍትሮት ሂዋን ወዳለችበት ክፍል መራመድ ጀመረ። ድንገት ሶስት የነርስ ልብስ የለበሱ ሴቶች ጌዲዮንንና ሁለት ከጀርባው የነበሩትን ልጆች እጃቸው ላይ በያዙት ትንሽዬ መሳሪያ ሰውነታቸው ላይ በማብራት ሰውነታቸው እንዲልፈሰፈስ አደረጓቸው። በፍጥነት ጌዲዮንንና ልጆቹ እንደቀወሰ ሰው እየተርገፈገፉ ሮጠው ከአይኑ ተሰወሩ። አዳምን እንደተፈጠረ ግራ ገብቶት ቆመ። ከነርሶቹ ውስጥ አንደኛው አዳም እግር ስር የተጻፈ ወረቀት ጥላለት ሄደች። ጌዲዮን ወረቀቱን ዘረጋው። አንተ ብቻ ወዳጅ ነገር አደራ፣ እኔ በዙሪያ ካሉት ሰዎች ሁሉ እጠብቅሃለሁ ይላል። አዳም ያ ባለ ላዳ እንዲህ እንዳደረገ እርግጠኛ ሆነ። ዲና የሆነው ሁሉ እያየች ነበር። በጣም ተደመማ፣ አፏን ከፍታ ቀረች። እንዲህ ያለ ነገር በፊልም ካልሆነ በቀር አይታ አታውቅም። አዳም ወደ ዲና አመራ። ዲና፣ ምን እየተፈጠረ ነበር? ቆይ አለች ተዩ ባክሽ ቱሪና ፋውል ሊለቅ ነው እንጂ ምንም አያመጣም አላት። ዲና በአዳም ልበ ሙሉነት ተገርማ ቆይ እንዴት ነው እንዲህ ዘና ያልከው አለችው። አዳምም ምን እንዳያደርግነው ነው የፈራሹው አውቃለሁ። አውሬ ነው፣ ግን እኔን እንዲህ በቀላሉ አይጎዳኝም። ምክንያቱም ሊያሳብደኝ ስለሚፈልግ እኔም በፍጹም አልረታለትም አለ። በሱ መረጋጋት ውስጥ ዲና ይበልጥ ተረጋጋች። እስቲ ሂዋንን ለያት ብሎ ወደ ሂዋን ክፍል አመራ። ሂዋን ለጥ ብላለች። ትንሽ አይቷት ወደ ዲና ተመለሰ። ዲና አሁንም በብስጭትና ድንዛዜ አልወጣችም፣ ብትረጋጋም አልተረጋጋችም። አዳም አረ ነቃ በይ ምንም አይፈጠርም አላት። ዲና እሺ ግን መጨረሻ ላይ የመጡት ሴቶች ማልኳቸው ነው አለችው። ከዛ በእጁ የያዘው ወረቀት ሰጣትና አነበበችው። ቀና ብላ ማን ነው አለችው። ይመስለኛል ያ የነገርኩሽ ባለ ላዳ ነው አላት። ዲና ዛሬ ያየችውንና የሰማችውን ህልም መሰላት። አዳም በቃ ተረጋጊ፣ አሁን ዘና እንድትይ ስለ ሂዋን ልንገርሽ አላት። ዲና እሺ፣ ንገረኝ። እንደውም ባለፈው ከብዙ ወንዶች ጋር አይታት እሷን ሁሉንም ስማቸው ከዛ ከአንተ እሷን መከተል ፈልገህ እንደነበር ነግረኸኝ ነው ያቋረጥከው አለችው። አዳም፣ ዋው፣ በጣም ጎበዝ አድማጭ ነሽ። ከዛማ ተከተልኳትና የሆነ ሰዓት ካይኔ ጠፋች። ዲና ተገርማ፣ ማለት የት ሄደች? እኔ እንጃ ወዴት ከቅጽበት እንደተሰወረች፣ ለኒም ግራ ገብቶኝ ነበር። በአይኔ ስፈልጋት ሳጣት እየተናደድኩ መንገድ ላይ ቡና ለመጠጣት ቁጭ አልኩ። የሆነ እጅ አይኔን ጨፈነኝ። ይህ እጅ የሂዋን ነው። እጆቿ እንዳበስኳቸው ለመጀመሪያ ጊዜ እጇን ነካሁት። ከዛ እኔ ማነኝ አለችኝ። ዴና የአግራሞት ሳቋን ሰቃ ሁ እብድናት አለች። አዳምን ፈገግ ብሎ ከዚያም ስሟን ስለማላውቀው ዝም አልኩኝ። እሷም እጇን ከአይኔ ላይ ለቃ የኔ ቆንጆ ምነው ደነገጥክ እ ብላ፣ ከጀርባይ እንዳለች አቀፈችኝ። ከዛ አብረን ቡና ጠጣን። እሷን ሳገኛት የምሰጣት ሁለት ግጥም ግጥሜን በኪሴ ሁሌም ይዤ እዞር ስለነበር አውጥቼ ሰጠኋት። ምንድን ነው አለችኝ፣ የሰጠኋት ወረቀት እያየች። ግጥም ነው አልኳት። ለኔ ነው አለችኝ። ለአንቺ አዳም ፈገግ ብሎ አስቢ ውስጤ፣ ሂዋን ስታወራ በጣም የምትጮህ ካልጮኸች የምታወራ የማይመስላት ናት። ግን ያው የወሰደች ሰዎች ድምፃቸውን ቀንሰው የሚያወሩት ሁለት ሰዎች በብዛት ደግሞ ፍቅረኛሞች እየመጡ የሚያወሩትን ማንም የማንንም መረበሽ ፍጹም እንደማይፈቀድ መግቢያ ላይ የተጻፈበት ነው። ከዛ በውስጤ ቢቆይም ከሂዋን ጋር እዚህ አይነት ቦታ መምጣት አግባብ ነው አልኩኝ። እና ብላ እጄን ጎትታ የሆነ መቀመጫ ላይ ተቀመጥን። መቀመጫው ያንዥዋዥዋል ልክ እንደ ዥዋዥዌ እና ሁለት ሰው የሚይዘውን ነው። ከዛ ከተቀመጥን በኋላ ሂዋን በእግሯ መሬትን እየገፋች መወዛወስ ጀመረች። እኔ ደግሞ ጥሎ ቢዥዋዥዌም ሆነ ምንም አይነት እንቅስቃሴ ነገር ላይ መቀመጥ አልወድም። እንድታቆም ለመናገር ፈራሁ። የሰውነቴን እና የፊቴን እንቅስቃሴ በማየት እንዳልተመቸኝ አውቃ ነው መሰለኝ መዣዋዣዋን አቁምችና ዝም ብላ ታይኝ ጀመር። እኔ ልቤ በጣም ደነገጠ መምታት ጀመረ። ወደ እኔ ተጠጋች፣ ላበላብ ሆንኩኝ። ከዛም ወደ ከንፈሬ አካባቢ ያለውን ጉንጭን ሳመችኝና ግጥሚስ አለችኝ ጮክ ብላ ሰው ዞር ብሎ አፈጠጠባት። ከዛም ወደ ራሳቸው ወሬና ተመስጦ ተመለሱ። እኔም ያስኩትን የተጣጠፈ ወረቀት አወጣው። ወረቀቱ ላይ ለሂዋን የተገጠመ ግጥም ነበር። ሲል ዲና ምን የሚል እስቲ በልልኝ አለችው፣ አዳምን በደስታ አለና ጉሮሮን ጠራረገና የግጥሙን ርዕስ እኔ ስገረመኝ ይላል። እኔ ስገረመችኝ አራስ ደመመችኝ ይች ሴት በድንገት መታየት ሳመችኝ፣ አረ እንደውም በጣም አስደነገጠችኝ። ከውብ እየቀረሁ የሳመችኝ እለት ሳስባት አደርኩ ቀን አልቀረኝ ለሌት። ጉንጬን ስትሰማኝ ድንግት ቅጣልኩና ግንባሬን ስትሰማኝ ልቤ ተናጋና፣ ይች ሴት ልቤ ውስጥ ገባች በጠና። ልቤ ታመመላት ተጨነቀላትም። ታውቀው ይሆን እንዴ የልቤን መታመም ወይስ ልቤ ሳትል ቀርታ ይሆን እንዴ? ግራ ይገባኛል ዘውትር አንዳንዴ። በየግጥሙ ጨርሼ ቀና ስል ሂዋን ኩስትር ብላ ነበር። በጣም ደነገጥኩኝ። ምን ነው ልላት ብዬ ፈራሁ። ምናልባት ግጥሙ ላይ ለእሷ ያለኝን ስሜት ስለገለጽኩ ተናዳ ይሁን ብዬ አሰብኩ። ከዛም ሂዋን እየቀለድ ክቤ ነው እንዴ አለችኝ። ደነገጥኩ። ሰው ሁሉ ዞሮ አየን። በጥፊ መታችኝ። ግራ ገባኝ። ለመሳም የተዘጋጀውን ጉንጭ ጥፍ ያረፈበት። ለነገሩ ኔምሰን ይህንን ግጥም ስጽፍ በግጥሙ አማካኝች ፍቅሬን ለመግለጽ ነበር። አሃ በቃ ስለማታፈቅሬ ነው በዚህ ግጥም የተናደደችው ብዬ አሰብኩ። የመታችኝን ጉንጭ ይዤ ቀረው ደንዝዤ ፈዝዤ። በነገራችን ላይ በሰዓቱ እሷ ስለተናደደችብኝ አዘንኩ እንጂ ሰው ፊት ስለመታች ምንም አልመሰለኝም። ከዛ ጮክ ብላክ ያነበብክልኝን ግጥም በልልኝ አለችው እ አልኳት አዎ፣ በልልኝ አለችኝ። ከዛ ጮክ ብዬ አነበብኩት። የሰው ሁሉ ትኩረት እኛ ላይ ነበር። ከዛም ሂዋን ጮክና ከት ብላ ሳቀችና የኔ ውድ ቆይ ምን አይነት ሰው ነክ ብላ ጉንጭንና ግንባሬን ሳመችኝ። ከዛ ሁሉም እንደ ትንግርትኛን ማየት ጀመረ። ፈገግ አሉ ዲና ቆይ ይህ የሆነው ሐኪም ቤት ገብተ ፍቅራችሁን ከተገላለጻችሁ በኋላ ነው አለችው። አዳምም አይ ከዛ በፊት ነው። ያኔ እኔና ሂዋን ከመናፈሻ ስንወጣ ራሱ ሂዋን ግጥሙ እንዳልገባት ሆና ዘም ብላ ሌላ ወሬ ነበር ስታወራ ነበረው። ሂዋን ግቢያችን በተቀላቀለች በነጋታው ብዙ ወዳጅ ነበር ያፈራቸው፣ ወንዶችን በፍቅር ሴቶችን በመውደድ ጠብ አድርጋን ነበር እውነት ለመናገር እሷን አለመውደድ በጭራሽ አይቻልም። ተጫዋች ያልሆነውን ተጫዋች፣ ጉልበተኛ የነበረውን ከጉልበተኝነት እንዲላቀቅ፣ ሱሰኛ የነበረውን ከሱሱ እንዲላቀቅ ረድታለች። ሱሰኛ ስልሽ ለአደንዛዥ እጽ የነገር የመላከፍን ይጨምራል። ለጥናትም እንደዛው ጥናታቸው ላይ አተኩረው ጭብጥ ብለው የሚማሩትን በተለይ ችግር ምጭምት የሆኑትን ፈታ እንዲሉ አድርጋለች። ሂዋን ማለት ስለ ሰው ችግር ሰምታ ና ይህ የኔ ከኔ ጋ ህይወት ጋር ምን አገናኘው የሚሉት አይነት ሰው አይደለችም። ብዙ ወንዶች ሂዋንን አፈቀርኩሽ ማለት ሲጀምሩ፣ እንደውም በየኮሊደሩ ና ክፍል ውስጥ አስራ ሁለት ሆነው ሂዋንን ወደዋል። እሷ ትስቃለች፣ እኛ ተጨንቀናል ብለው ብዙ ተማሪዎች ጽፈዋል። ከሁለት ዓመት በፊት ትምህርት ተዘግቶ እረፍት ልንወጣ ስንል በጣም ያመኝ ጀመር። ጎንን ይጠዘጥዘኛል፣ ብዙ መራመድ ያቅተኛል ምናምን። እንደ ምንም ትምህርቱን ስጨርስ ሕክምና አደረግኩ። ይህ የምነግርሽ የመኪና አደጋ ከመፈጠሩ በኋላ ነው። ፊቴ መበለዝ ሲጀምር የግቢ ልጆች ሁሉም ጓደኞቼ በማጣቴ ሐዘኑ በርትቶብኝ ነበር የመሰላቸው አንድ ቀን ከሂዋን ጋር መንገድ ላይ ይሄድኩ ወደኩ። ከዛም ሂዋን በመጮህና ሰው እንዲረዳት በማድረግ ሐኪም ቤት ወሰደችኝ። ያን ያመመኝ እንደነገ የግቢ ተማሪ በሙሉ ለእረፍት ለመሄድ ነበር። ስመረመር ሁለቱን ኩላሊቶች ፌል እንዳደረጉና ከቻልኩ በአፋጣኝ ነቅሎ ተከላ እንደሚያስፈልግ ዶክተሩ ተናገረ። ሂዋን ይህንን ስትሰማ እኔ ሰጠዋለሁ አለች ፈጠን ብላ። ዶክተሩ ምኑነሽ አላት። እና መልሷን መጠበቅ ጀመረ። እኔ በቀስታ ድምፅ ሁሉ ነገር ናት አልኩኝ። ዶክተሩ ግራ ገባው። ሂዋን ምርመራ አድርገሽ ለሱ መስጠት ከቻልሽ ልሰጩ ነው ማለት እርግጠኛ ነሽ አላት። አዎ ያው ጸባው ካላማረ እቀበለዋል አለች ና ፈገግ አለች። ከዛም ዶክተሮቹ እዚህ አልጋ እንዲይዝና ኩላሊት ከተገኘ ወደ ውጭ ሀገር ሄጄ እንደምታከም ነገረኝ። ዘመድ ካለኝም ጠየቀኝ የሩቅን ቢሆን ሲለኝ አይ የማደጎ ልጅ ነኝ አልኩና የመታከሚያ ብራለን ሲለኝ በሚገባ አልኩት። ምክንያቱም ከማደጉ በኋላ እንደ ልጃቸው ያኖሩኝ ወይዘሮ ብርቱካን በጣም ብዙ ሚሊዮን ብር አውርሶኝ ስለሞቱ። እማማ ብርቱካንን እቴቴ ነው የምላት። እኔ ባደግኩበት ማደጊያ እርዳታ በመስጠት ይታወቃሉ። ሲመጡ ሁሌም ሰላም ይሉኛል። ከዛ 15 ዓመት ሲሞላኝ ከድርጅቱ አውጥተውኝ እንደ ልጃቸው ተቀብለውኝ አኖሩኝ። የአባባ እርሻና የአባባ ማሸጊያ ድርጅትና ደግሞ ሁለት ሀገር ውስጥ ሶስት፣ ደግሞ ውጪ ቤት አላቸው። በየሀገሩ በበረሩ ቁጥር ማራኪ አበባ ካለ ይዘው ይመጣሉ። ጋላቸው ሞቷል። መሀል ስለነበሩ አልወለዱም። ባለቤታቸው አቶ አስፋውም ምርጥ ሰው ነበሩ። እቴቴን አንቱ እያልኩ ነው የማናገራት። አንቺ ስላት ያራከስኳት ያክል ነው የተም የሚሰማኝ። የሆነ ቀን እቴቴ ዱባይ በረው ሲመለሱ አውሮፕላን ውስጥ ነው በድንገት አደጋ የሞቱት። ግን ከመሞታቸው በፊት ሙሉ ንብረታቸው ለእኔ 18 ዓመት እንደሞላኝ መታወቂያ አውጥተውልኝ ያሸጋገሩት። ለዛም ነው ለዶክተሩ ብራለኝ ያልኩት። ከሶስት ቀን በኋላ ሂዋን ምርመራዋን አድርጋ ለኔ መለገስ የምትችልበትን ደረጃ ላይ እንደሆነች ተነገራት። ሂዋን እየተፍለቀለቀች መታ እንኳን ደሳ አለ ኬኒ ፍቅር የኔ ሁሉ ነገር ዛሬ ደስ ብሎኛል፣ እንኳን ደስ አለ አለችኝ። ዲያሊሲስ ተደርጌ ስጨርስ ምን ተገኛልኳት? እኔ ላንተ ኩላሊቴን ለመለገስ እንደምችል ተነገረኝ። አንተ ብሩን አዘጋጅ፣ እኔም ደሞ ኩላሊቴን ብላ ሳቃለች። ከዛ እኔ አይሆንም አልኳት። እሷም ለምን አለችኝ። አድማጭ ተመልካቾች፣ የዛሬው ታሪክ እዚህ ጋር አበቃ። በቀጣይ ፕሮግራም እስከምንገናኝ ቸር ሁሉ ይጠመን እያልኩ ስንብቴን ከወዲሁ አደርጋለሁ። ሰናይ ጊዜ